አዲስ አበባ ራሱን ከአጥር ገላግሏል። ብር ያለው ሰው፣ ኢንቨስት የሚያደርግ ሰው ከመጣ አዲስ አበባ ይጠቀማል። ያ ሰው ኦሮሚያ ብሄድስ፣ አማራ ብሄድስ፣ ሌላ ክልል ብሄድስ የመጀመሪያው ጥያቄ እውቀትና ገንዘብ አለህ ወይ ሳይሆን ከየት ነው የመጣኸው ነው። የአጥር ምን እያደረጋችሁ ነው? እንዳታድጉ እያደረጋችሁ ነው። ካፒታል ቦርደር የለውም እውቀት ቦርደር የለውም ገንዘብ ያለው ሰው እውቀት ያለው ሰው የሚሰራ ሰው ከየትን ቢመጣ ኢምብሬስ ማድረግ አለብኝ ብለን ካላመን በቀር እዚህ ያየነውን ዕድገት አንደግመው ባይዘው የአጥሩ ማለቂያ የለውም ዌዘን ኦሮሚያ ከሆነ ጅማ ከኢሉባቦር ከሀረር ከወለጋ ሀንት ማድረግ ይቸገራል ይቸገራል አማራም ከሄዳችሁ እንደዚሁ ነው በነገራችን ላይ በኢንቨስትመንት ብቻ አይደለም ሀንት ማድረግ የምንቸገረው። በዩኒቨርሲቲ ፕሬዚዳንትም ቢሆን ጎንደር ውስጥ አንድ ጎበዝ ዩኒቨርሲቲ ፕሬዚዳንት ቢኖር እሱን ሀንት አድርጌ ደሞዝ ጨምሮ የጅማ መውሰድ አልችልም። የግድ የጅማ ልጅ መሆን አለበት። ባይችልም እውቀትም አጥረን ገንዘብም አጥረን ማደግ ፈልገን አብሮ አይሄድም። አብሮ አይድም። እድገት የሚመጣው እውቀትና ገንዘብ ያለበትን ቦታ አነፍንፈን ስንስብ ነው፣ ስንገፋ አይደለም።